ተናገጅ ና ይጅላት፣ ምን ልታዘዝ? ምን እንዳለኒ ቡና። ለሱ አንቺን አልፈልግም፣ እሱ ይምጣሽ። ይቅርታሽ። ሆ ህም በሉ ሰድላት። ልደበድበኝ ነው እንዴ? የአንተ ቡና ይሄው ነው። ማንቺ፣ በስመ አብ። እንዴ! እንዴ፣ ይቅርታ ብራዘርሽ እንዴ ሆ ከወንድ ጋር መሆን እርሳችሁ። እንዴ ምን አረኩ? ኧረ ተይ፣ በየሄድንበት። ኧረ እባክሽ። እንዴ እሺ፣ ወዴት ነው? ሽንት ልሽና። እንዴ ምን አስቦ ነው? ምን ማረግ ነው እንዴት አንተ ራሱ ምን ማረግ ረረከው እኔ ወንድም ተረጋጋ እህቴ የአይምሮ በሽተኛ ናት እና መድኃኒት እንደዚህ እያረኩ ነው የምሰጣት አለበለዚያ ነገር እሱማ አንተም ልክ እኮ ነህ አንተ በጣም ጥሩ ሰው ነህ አንቺ ልጅ በቃ እንዴት ለምኝሽ እንዳገኘች ታውቂያለሽ? እግረህ ነበረኩ ትጠላኛለህ ትንቀኛለህ ብዬ። እንኳን ዘንቦብሽ ድሮም ጤዛ ነሽ አሉ። ድሮስ መች ወደድኩሽ? አሁንማ ካገኘች በኋላ እንዴት እንዳንገሸገሽኝ። አንተ አደለህም ጥፋተኛ፣ ተቀድመሻል። የተቀደሰ ስጋ ለውሻ አይሰጥም። እራስሽን ንቀሽ አስናቅሽ። አንተም ላታገባት አባለካት። እኔማ ወንድ ነኝ፣ ምፈልገውን አገኘው ወንድነት በዝሙት አይለካም። ቆሽሻ አቆሸሽካት። ድንግልናን ብቻ አደለም የሚወሰድከው፣ ክብሯንም ልቧንም ጭንቅላቷንም የሚወሰድከው። ከቻልክ ክብሯንም ልቧንም አግብ ተመልሰላት። አንተ ትቀልዳለህ። እሱንማ ማድረግ አልችልም። ዩ ነግረህ ነበርኩ ግን እኔ የሞኙን ታሪክ ደገምኩት። ሰው ሆኖ ማይሳሳት የለም፣ ብረት ሆኖ ማይዘግ የለም። አንቺም ካለፈው ስህተትሽ ተምረሽ ነገ ላይ ያንን ስህተትሽ ናት አትድገሚ። ሹፌር ነኝ ላለ ሁሉ መኪና ይሰጥ። ዩ አመሰግናለሁ። ምሩዬ ቢሆን ባልሽን ከነ ክብርሽ ነበር ማግባት የነበረብሽ። ካልሆነ ግን ካምቧላ ራስሽን ጠብቂ። ናና፣ ናና ናስወጣው እንጂ አቤት፣ ወንድሜ ስጠብቂ። እኔና ተጽረም እንዴ፣ በቃ ቁጭ ላችሁ መብራት ለመዳችሁ አይደለም በዛ ጋ ግን በዚህ ጋር ስፖኪው ሊሰርቁኝ ሲሉ እያባረርኳቸው ወደዛ ይችል። ይቅርታ። አረ አባረርኩ ትላለ እንዴ? ልካፈል ነው አትልም? አረ ይዙ አለኮ አረ አለኮ አባ። አረ ተይው፣ ቢሰረቅ ተካፍሎ ይበላ ነበር። እንደማስቀፈድደው ስለሚያቅ ነው ወንድሜ። እኔ ለሊኔን ምኖሮሽ እንኳ አባት፣ አረ ደስ ሳይልም ሳይኖር ትሰጣለ። ኢዛና፣ እግዚአብሔር ከምን እንዳነሳ አትርሳ። በቃሽ፣ የጀመርኩት ልጨርስና ይሳብ ይስጠኝ። አያይቶ በቃ ይሄው መኪና የደነካህበት አንተን ደናከኝ? አይደለም አሁን መቀበሌ በኋላ ለመስጠት የጅማሮ ስለሆነ አመሰግናለሁ። እዛኛው ላይ ያኛው ባለ ሶስት ይኸት እዛ ላይ ሊፍት አለ። ቆይ ሄይ፣ ያይሻሰሪ ምንድን ነው? ይቅርታ፣ እየጠረኩ እኮ አላየሁም። አሁን ዱይን አቆሻሻችኝ እኮ ይዛና፣ አታየሁትም እንዴ? ቆሻ ቆሻሻችኝ እኮ። ና እንሂድ። ይቅርታ፣ ሽናት ችግር የለውም ጌታ። እና በዚህ ቆሻሻ እጄ ነው የምትፈትሸኝ? አረ ይዛና ምነካ ናንካ እንካ እጅን አጽዳ። አይ ሰ አሁን ትንሽም ቢሆን ጸርታል። መፈተሽ ትችላለህ፣ መግባት ትችላለህ ጌታዬ። ራሴን ግን እያመመኝ ነው። ወይኔ ጉዴ ፈላ። ይዛና ምን ሆነክ ነው ይዞ። ወይኔ ጉዴ ፈላ። አባቴ ምንድን ነው እሱ? አባት እርዳኝ እስቲ ወይ ወንድሜ ምን ሆኖ ነው? የሚጥል በሽት አለበት። ቆይ ያዘው መድኃኒቱን ልፈልግ። ምን ይሁን ይፈልግ ያስ ምን ይዙ ምንድነው የት ነኝ የት ነኝ? ምንድነው የት ነኝ? አለውት ሰይ ነቃ። እግዚአብሔር ይመስገን፣ ተሻለ ወንድሜ። እሱ ባይኖር እኮ ሞተ ነበር። ዛሬ አመሰግናለኝ ወንድም። ይቅርታ፣ በጣም ይቅርታ። በእናት ሰውን ሰው የሚያስፈልገው ያለበት የኖሮ ደረጃ ሳይሆን ሰውነቱ ነው። እኔ ይቅርታ አርጌላለሁ። እሺ ወጥረግልኝ። ምንድነው የሚያፈዝ? አረ ቀስ በልግሬ እንዳሰብ ነው። እሺ እሺ እሺ አንተ እየነገርኩህ አይደል እንዴ? በሳሙና እንዳታጥበው። በባዶ አላልኩም። ሂሳብ መክፈል አልፈለኩም ነበር። ደግሞ ደና ስራ እንደሰራ ነገር ሂሳብ ለመቀበል ታፈጣለ፣ ሲያስጠላ። ኧረ ወንድሜ እያየ ምንድነው እያየ፣ አትሄድም እንዴ? ሰው ምን ነክቶታል? ልጁ ችግር አለበት እንዴ? አትፍረድበት። ሰው የሚሰጠው ውስጡ ያለውን ነው። ማለት ማለቴ፣ ውስጥ ሰላም ከሆነ ውጪም ሰላም ይሆናል። ውስጥ ሰላም ካልሆነ ግን ውጪም ሰላም አይሆንም። ብሩን ለምንድን ነው ለያይተ ያስቀመጥከው? የኔን እርዳታ የሚፈልጉ አባቶች አሉ። ከዚህ ላይ ታግዛለ። ለያት ላሉ አባቶች ነው። ለፈጣሪ ተሰጣ አይጎልም። ሄሎ ሄሎ። ኢኑኪ እማዬ ምን? እማ ምን ሆነች? አሟታ ኪን ቤት ይዣት ልሄድ ነው። ብር ላክልኝ ወይ ኔ ማ ምን ያላክልሽ? 10000 ብር ላንዳንድ ነገርም ይሁን። 10000? እሺ ይሁን። ማዘር አሟት በእናት ሆስፒታል እየገባች ነው። ባለፈው ካበደርኩ ብር ላይ 10000 ብር በእናት። ኡ ሄኒ በእናት። ምን አይነት አጋጣሚ ነው? አሁን እኮ ክብር ከፍዬ ስመጣ ነው ያገኘኝ እጭና ወይ ጆጋ ወይ ካሌብ ጋ ግን ሞክር። እነሱ ጋር አይጠፋም ሲል ሞክር። ማዘር ማዘር፣ በና ማዘር። ምን ሆነች? አማቶ ሆስፒታል ሄዳለች። ያስፈልገኛል በና። ኧረ ችግር የለውም። ይሄን ያዝ ጆ። ስልክ ይጠራል። ማን ይላል? ዮናስ ዮናስ። አንሳ። እሺ። ሄሎ ጆ፣ ስማ። ሄኖክ ገንዘብ ካለ እንዳትሰጠው እሺ። የሱናት ወይ አልዳኑ ወይ አልሞቱ። በቃ ሁል ጊዜ ገንዘብ ያስጨንቀናል። እኔንም ጠይቆኛ አልሰጥም ብያለሁ ቻው በይ አይሞላልኝም እንዴ ምን ነው እንካ ትራንስፈር ላድርግልኮ የሲስተርን አካውንት ልክላለሁ በእሱ ላክላት ዮኒን አናግሪው ልምጣ ጠዋት ሆነ ፍቅራችን ረስተሽ በአንድ ሰሞኖታ ፍቅሬ ተለውጠሽ ካሊቪ በቃ በኋላ ደውልሃለሁ። እሺ። ታዲያ ነው ይሳብኝ ምን ነው? ከስራ ቶሎ መጣ? ስራ ጨርሽ ነው። ያኮ ያክስቴ ልጅ ባል ነው። ተጣልተው እኮ ላስታርቃቸው። ቆንጆ አረግሽ። ሌላ ሰው መስሎ ቀናሃ እንዴ? ምን ያስቀናኛል? እንዴት እንት ብቻ እንደሆነ አትፈልግም? ታዲያ በጦርነት ነው እንዴ? እኔ ማረግሽ ማለት አትወደኝም። ይኸውልሽ የእኔ ኃላፊነት አንቺም ማፍቀር ነው፣ የአንቺ ኃላፊነት ደግሞ ለኔ ታምኖ መቆየት ነው። ምንድን ነው የምትፈላሰፈው? ፍልስፍና አይደለም፣ ፍቅር ነጻ ፈቃድን አይነፍክም። እንደውም አትወደኝም። እሱ በሄደበት እጅ እኔ ግን የራሴ መንገድ አለኝ።